ስጋት የሚመነጨው አዋጅ ቁጥር 78205 እና 1176 2012 በሀገራችን እንዴት ተፈጸሙ ባለፉት ዓመታት ከሚለው ነው። እንደሚታወቀው በእነዚህ አዋጆች የተከሰሱ አብዛኞቹ ሰዎች ሬድ ሃንድድ ሁነው በቀጥታ ሽብር የሚባል በዓለም አቀፍ ድንጋጌ በዓለም አቀፍ ኮንቬንሽኖች ላይ ዲፋይን የተደረገውን ኃይልን በመጠቀም ሲቪሊያንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ አክተሮችን ሳይሆኑ ለመክሰሻ እየዋለ ያለው በዋነኝነት የመንግስት ተቃዋሚዎችንና ዲሰንቶችን ተቃዋሚ ፖለቲከኞች መንግስት ውስጥ ሁነው የተለየ ድምፅ ያላቸውና መንግስትን የመተቸት አዝማሚ ያላቸው ጋዜጠኞች፣ የሰብአዊ መብት አራማጆችን ነው ለመክሰሻ ያላቸው። ስለዚህ አሁንም ይሄ የማሻሻያ አዋጅ በተመሳሳይ መንገድ እነዚህን አካላትና በተጨማሪ ደግሞ የንግዱን ማህበረሰብ ከንግዱ ማህበረሰብ ውስጥ በተለይ ከመንግስት ጋ ተጠግተው ማይነግዱ ወይም ለመንግስት ፋይናንስ ማያደርጉ ግለሰቦችን ለማጥቃት ሊውል ይችላል የሚል ስጋት አለ። ዝርዝር ግን ካየነው ደግሞ የአዋጁ ማሻሻያዎች በርካታ በጣም አስገራሚ የሆኑ ድንጋጌዎችን ይዟል። ሴንስለስ የሆኑ አንዳንዱ ዳርኮኒያን የሆኑ አይነት ድንጋጌዎች አሉት። ለምሳሌ አንደኛው ጉዳይ የመንግስት ፋይናንስ ደህንነት አገልግሎት አጠራጣሪ የሆነ ግብይትን ለሰባት ቀን አግዶ ማቆየት ይችላል። ያውም ያለ ፍርድ ቤት ትዕዛዝ በአቃቤ ሕግ ኃላፊ አስፈቅዶ ማለት ነው። እነዚህ አይነት ነገሮች አሳማኝ አይደሉም። ለምሳሌ አጠራጣሪ የሆነ ትራንዛክሽን አለን ብለህ ፍርድ ቤት ሳያግድ ስልጣን ከምንሰጠው ያ ትራንዛክሽን ተካሂዶ የወንጀል ኢለመንት ካለው ወይም ህገ ወጥ የሆነ ትራንዛክሽን ከሆነ የት ይሄዳል? ሀገር ውስጥ አይደል ያለው? ማገዱ ምንድን ነው የሚያስፈልገው? ነው ቀድሞ ሳይጣር ምክንያቱም ለተበላሽ አሰራርና ለሙስና መንገድ የሚከፍት ነው። ኤኒ ትራንዛክሽን የአገልግሎት ኦፊሰሮች ወይም ኃላፊዎች ኤኒ ትራንዛክሽን አግደው ነጋዴው ጋ የመደራደር በር የሚከፍት ነው። ስለዚህ ወንጀል ኢለመንት ካለው ተገቢው ማጣራት ተደርጎ ማስረጃ ተሰብስቦ ፍርድ ቤት ቀርቦ እንዲታገድ ነው መደረግ ያለበት። ያ ገንዘብ ፍሪዝ እንዲደረግ መደረግ ያለበት ነው። ስለዚህ እኔ አሳማኝ አይደለም ይሄ። ሌላው የተከበሩ የምክር ቤት አባላት ያነሱት ጉዳይ በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይላል። ለምሳሌ አንደርከበር ኤጀንቱ በሚሊየን የሚቆጠር ገንዘብ ተደራሮ ከወንጀለኛው ጋር አንደርከበር እየተከታተለው ያለውን ሰው አድሮች አድርጎ ቀርቦ በሚሊየን ገንዘብ መቀበሉን ብናቅ አይጠየቅም ማለት ነው። ቶርቸር ቢፈጽም ኢሰባዊ የሆነ አያያዝ ቢፈጽምበት በዚያ ሰው ላይ አይጠየቅም ማለት ነው። ስለዚህ መሆን ካለበት መሆን ያለበት ምንድን ነው? የሰብአዊ መብቶችና በኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙ አንድ። ሁለተኛ አክቱ ደግሞ ሰልፍ ዲፌንስ መሆኑ ድርጊቱ ራስን የመከላከል መሆኑ ታይቶ እንጂ ያልተገደበ ያልተገደበ ስልጣን መስጠት ለነዚህ መርማሪያ አካላት የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ። ሌላው ቅጣቶች ጋር በርካታዎቹ ቅጣቶች ከ15 ዓመት እስከ 20 ዓመት ጽኑ እስራትና ከ500 ሺህ እስከ 1 ሚሊዮን ብር የሚደርስ ቅጣት አስቀምጧል። እኔ ማንኛውም ኢትዮጵያዊ በላበቱ ሰርቶ እንዲያገኝ ፍትሃዊ የሆነ ማህበረሰብ እንዲፈጠር እፈልጋለሁ እዚህ ሀገር ውስጥ። ነገር ግን አሁንም ቅድም ካነሳሁት አንጻር ተቃዋሚዎችን ለማጥቂያ የሚውል ከሆነ የሚከሰሱት ነገር በዚህ አዋጅ ነው ማለት ነው። ሲከሰሱ ደግሞ ከ15 ዓመት እስከ 20 ዓመት የሚያስቀጣ ከሆነ የመጀመሪያ የሚያደርገው ምንድነው? ዋስትና እንኳን ቢጠይቁ በውጭ ሆኖ በዋስትና ወጥተው ራሳቸውን ተከራክረው ነፃ ማውጣት አይችሉም ማለት ነው። ረዥም ሰዓት በእስር ቤት እንዲበሰብሱ ያደርጋል ማለት ነው። ስለዚህ ይህም ተገቢ አይደለም። ቅጣቱን በጣም የከፋ ነው ብዬ አስባለሁ። በጣም ፈገግ ያስባለኝ ነገር ግን አለ። ዚህ አዋጅ ላይ መንግሥት ለቅጣት ኢንፍሌሽንን መሰረት አድርጎ የዋጋ ማሻሻያ የቅጣት ተመን ማሻሻያ ማድረጉ ፈገግ ሳያሰኝ አላለፈም። ደሞዛችን እንዳለ ስታግኔት አድርጎ ቆሞ ደሞዛችን ይሻሻል እያልን ጥያቄ በምናቀርብበት ሀገር መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ ነው።